ልፋታም ገና ደምንባ አስለቅስሃለሁ። እግዚአብሔር ነው የምልህ። አዎ መማርን እስካልተፋታህ ድረስ ደምንባ ነው ማለት ነው። ገና መኪና ላይ አርህን አሳርሃለሁ። ከዚህ ከፋሽኑ በዘለለ ያደረገችው ነገር የለም። የባህል ልብስን ታስተዋውቃለች፣ ትደንሳለች፣ ከዛ ውጭ የለም። የመማር ነገር በሱ በጣም ብዙ ሰርታለች። መማር ማለት ነው እሱን የወሰደችው ከዚህ ከዚህ ጋር ነው። ከዚህ ኮፒ የሚያደርጉ ሰዎች በዛ ሌላ ሰው በጀመረው ነገር ላይ እድላቸውን ሞክረው የዛን ሰውዬ ድል የሚቀሙ የዛን ሰውዬ ዝና የሚቀሙ ሰዎችን ኮላዎት ማድረግ አለብን፣ መከባበር አለብን። ግን ንግስቷ አንድና አንድ ብቻ ናት። እሷ መማር ትባላለች። መማር ናት በቃለቅ አንድ ሚሊዮን ገብተሽ አገራችንን ታስጠራ ያለሽ ነው። አብዛኛዎቹ በቲክቶክ እንዴት ነው አንድ ሚሊዮን ማይባት በማተባበር እንዴት ሴት ለሴት ጀነግና ላንቺ ጻፈችልኝ አልመለስኩላት። እስኪ አብረን እስኪ ቤተሰቦች የወጣው ቴክስት ግን እውነት ይመስላችኋል? ቤተሰቦች እስኪ ሚሴጁን አብረን አንብብ። እስኪ ቴክስቱን የላከችለት እና የሁለቱን ልጆች ነገር በጣም አከራካሪ የሆነ ነው። እስኪ አብረን ሪያክት እያደረግን አብረን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ በላይክ ጀምሩ። የሆነች ልጅን እድል ወስዳ ነው የፈመሰችው ብሏል ብለው በጣም ብዙ ሰው ሲያዘው፣ እውነት ነው የተናገርኩት። እንዴት ማና ልጅቷ እኔ ልጅቷ ኦኬ በቲክቶክ ላይ ሮሚ ለመጀመሪያ ጊዜ ቪዲዮች ቫይራል የሚወጣላት ከማንም በላይ ቫይራል ምሰራ መልካም እህታችን ዱባይ ያለች ገባሽ ወለየ ነች እና እኔ ከማውቃት ጀምሮ ተውና ለማውራት ጭንቅላት ኋላም አስባ ማታውቅም መጥፎ ነገር እና ያው ታውቂያለሽ አሜሪካ ዝና እንዲወሰደባቸው አይፈልጉም። አረብ ሀገርና ኢትዮጵያ እና ኢሮፓ ዝና እንዲወስዱ አይፈልጉም። አሜሪካ ለራሳቸው ዝና ሶሻል ሚዲያ ለራሳቸው ለመቆጣጠር ስለሚፈልጉ የአማራኪ ዝናዋ በጣም እየሄደ ሲመጣ የአማራኪ እንደምን ብለው ከሴፉ ጋር ፋንታው አስጠጓት። ሴፉ ፋንታው ጋር ኢንተርፊ ስገባ ከዛ በኋላ ያው ታውቂያለሽ አይደለ አሜሪካ ያሉት እዚህ ሰው ሙድ ላይ በመያዝ አንደኛ ናቸው። ልጅቷ ሙድ እየያዙባት መማር ከዚህ ጋር ወደ ላይ አነሷት እና ልጅቷም ደሞ አገባች። ኦኬ አገብታ በጠቅላላ እኔ የፈለግሽው 10000 ዶላር ሀያ ሺ ዶላር አሲዛለሁ። በጠቅላላ የመማር ቪዲዮ አይተሽ እና የልጅቷ የማራኪ ቪዲዮ ካየሽ ኮፒ ስታይሏ ነው ያደረገችው። ውስጥ ልንገባ አንፈልግማ፣ ውስጥ ልንገባ እንትን አንለም። በማንም ትፈምስ ማለት ነው። በቃ ቀልጥፍናዋ ነው። ቀልጣፋ ስለሆነች በቃ። አንቺ እኮ ትናንትና ነው የመጣችው። አታውሪ፣ ትናንትና ነው እኮ የመጣችው። ለማንኛውም ሮሚዬ ቴሌግራሜን ከነ ቁጥሬ ላክልሽ። አንድ ነገር ግን እኔ አልፋታም። ገና ደምንባ አስለቅስሃለሁ። እግዚአብሔር ነው የምልህ። አዎ መማርን እስካልተፋታሃት፣ ብለሽ ደምንባ ነው ማለት ነው። ገና መኪና ላይ አርህን አሳራሃለሁ። ገና የተኛህበት መኪና ላይ መጀመሪያ ጸጉምህን እድፋም ጭቅቅታም እኔ ሀብታም ነኝ፣ አልሳደብም። ሀብታም አይሳደብም። መቶ ሰው አለ እየመረረውም ሳይሆን እየበጣም ሬት ሬት እያለው ሊውጡ ይችላል። መማርን መላቀት ከፌስቡክ ጀምሮ ገና ቲክቶክ ሳይመጣ ነው። ሲቀጥል ያቡ የራሷ ታለንት አላት። በጣም ጥሩ ልጅ ነበረች። በጣም ቲክታክ ላይ የመጣች ልጅ ነበረች። ያቡ የመጣችው ግን ከመማር ቀጥሎ ነው። መማር ከልክት እንትን ኮሮና አካባቢ ላይ ነው የመጣችው። ያቡ የራሷ ታለንት አላት። መማር በምን አሜ እንትን ሆና ነው እሷ ዛ አውሮፓ ሆና ነው ዱባይ የሳለች ልምቶች አንደኛ ሁለቱ ጓደኛ ማቾች ናቸው። ወንድ ልጅ ሆኖ ደግሞ በዚህ ደረጃ ሴቶች መሀል ገብቶ ልዩነት ፈጥሮ መምጣት በጣም ነው የሚደብረው። ሲቀጥል መማር በራሷ የመጣች በራሷ ጽድት ያለች ሰው የሚወዳት የሰው ፍቅር ደግሞ የሰጣት እግዚአብሔር ነው። ማንም ሰው ሊነጥቃት አይችልም። ማንም ሊያጡ የሚገባው ፈጣሪ ነው። የሰው ፍቅር፣ የሰው መውደድ አንድ አይነት ቆንጆ ናቸው። ከንፈራቸው ያምራል፣ ጥርሳቸው ያምራል፣ አፍንጫቸው ወዘ ተረፈ ሁሉም ነገር ያምራል። ግን ንግስቷ አንድና አንድ ብቻ ናት። እሷም መማር ትባላለች። መማር ናት በቃለ መማር በስራ ንግስት ማለት በስራ በቁንጅና ከሆነ ሁለታቸውም የቁንጅና ንግስት ናቸው። የአማራ ልጆች ናቸው። በስራ ከሆነ ግን መማር ንግስት ናት። መማር ሰርታ አሳይታለች። እየሰራችም ያለች ቆንጆ ንግስት ናት። ስለዚህ መማር ለኛ ንግስታችን ናት። ሰላሟ ይብዛ፣ ዕድሜዋ ይርዘም። በላይ ሆኖ በጣም ቅርብ ሆኖ እንትኑ እስክሪኑን የሚሞላ አይነት ሆኖ እንደዚህ በአይናቸው በጣም እየተስለመለሙ ሁለቱም የሚያደርጉት ነገር አለ። ይሄንን ግን መጀመሪያ የጀመረችው ያችኗ የአብ ናት፣ ማራኪ ናት። ይህን ለሱ አሰጣታለሁ እና በደንብ ነው በቃ እንደዚህ ይሄ ነገሯ ራሱ የማራኪ ነው። አሁን አይሳችሁ ከሆነ እንትና ማማር ብዙ ነገሮች ከለበሰች በኋላ እንዲንድ የምትለው ነገር አለ። እሱ እንግዲህ እንትና ናት፣ ማራኪ ናት የጀመረችው እሱን ያመሳሰላቸው ብዬ የማስበው ማለት ነው። ምክንያቱም ጭፈራው የግላቸው ነው የካሜራ አንግል እና ይሄ በእጅ የሚሰሩት ነገር እና ኦልሞስት ወደ አረቢክ ወደ ሱዳን ወደ እንደዛ የሚሆነውን ነገር ነው የወሰደችባት እያስባለ እና ያቺ ልጅ በሻርፕ መስራት ስትጀምር የዛው ወራት አካባቢ መማር ኢንዲያ የኢንዲያ ዘፈን ጀምራለ አንድ ሰርታለች። በኢንዲያ ሁለት ዘፈኖች ሰርታለች። እንደ ኢንዲያዎች ማለት ነው። ከዛ የሀደሬ ሰርታለች በኢትዮጵያ ዘፈን ስቲል፣ የአረቡን አልጀመረችም ነበረ። ከዛ በኋላ ግን የኔና ለኔና የሚለውን ሰርታለች፣ ንገሩ በሱ በጣም ብዙ ሰርታለች። ማማር ማለት ነው እሱን የወሰደችው ከዚች ነው። ከዛ በኋላ ነው በቃ የአበሻውንም የንትኑንም እና ይህንን ዙም ሆኖ የሚጨፈረው እንደዚህ፣ በአይናቸው ስለመለሙትን ነገር በደንብ ተወሳስደዋል። ሁለቱም ላይ ነበረ በአይን የሚጫወቱት ግን ያችኛዋ ቀድማ ቀድማ እዛ መስመር ውስጥ ገብታ ነበረ ለማለት ነው። እና ኒወይ ቀድሞ የማድረግ ነገር ነው። ግን አንድ ሰው ቀድሞ ካደረገው መከባበር ይኖርብናል ብዬ አስባለሁ። እና ደግሞ ኮፒ የሚያደርጉ ሰዎች ፐርሰናሊቲን ኮፒ የሚያደርጉ ሰዎች በዛ ሌላ ሰው በጀመረው ነገር ላይ እድላቸውን ሞክረው የዛን ሰው የድል የሚቀሙ የዛን ሰው የዝና የሚቀሙ ሰዎችን ኮል አውት ማድረግ አለብን። መከባበር አለብን። ይሄ ፌር አይደለም። ያችን ልጅ ደግሞ የአብ ምንድነው የሚለው? ንግስቲቷን የሚል ትመላት። ሄዳችሁ አበረታቷት፣ ሪፖስት አድርጉላት ምናምን፣ ትነሳ የራሷን ነገር መክሌቷን ትመልስ። መልሱላት፣ ክብሯን የሚገባትን ስጧት አደራ። እውነት ለመናገር ማራኪ ዩቲውብ እንትን ላይ ሰይፉ ሾው ላይ ራሱ እንድቀርብ ያደረኩት እኔ ነኝ። እውነት ለመናገር ጠይቋት። ማራኪ አሪፍ ልጅ ነው። አዎ፣ መማር ከእሷ በፊት አትታወቅም ነበር፣ እውነት ለመናገር ግን መማር ከመጣች በኋላ ይዛ የመጣችው ጭፈራውን ብቻ ሳይሆን እርዳታ ላይ ህዝብ ጋር መደራረስ ላይ ህዝብ ጋር በገዳም ስራ ላይ በቤተ ክርስቲያን ስራ ላይ የተራቡ ሰዎች ጋር ምናምን እርዳታ የሚባለው ላይ በጣም ኢንቮልቭ አድርጋ መስራት ጀመረች። ማራኪ ግን እንዳለ ያለችውን ዳንሷ እንደነሳ ነበር የምትሄደው። አሁን የት እንደገባች አናውቅም። ጋይሶች ይህን ቪዲዮ ስታዩ ይህን ኢንተርቪው ሰይፉ ጋር ያደረገችውን ስታዩ ሳይድ ያደረጋችሁ መማር ናት። ቀደምቷ መማር ናት። ድሮ ነው የምናውቃት ምናም ምናምን ሰውን ትረዳለች ምናምን ላላችኋት ይችኛዋም ልጅ ምን ያክል ጎበዝ ልጅ እንደነበረች ምን ያክል ሰውን ትረዳ እንደነበረ ምን ያክል ውብ የሆነች የምታምር የራሷ ካራክተር ያላት ጎበዝ የምሰራ ስራ የምሰራ ልጅ እንደነበረች። በዛ ተጨማሪ ደግሞ ይቺ ልጅ ከአምስት ዓመት በፊት ይሄ ቪዲዮ የተቀረጸው በነገራችን ላይ በ 221 አካባቢ ነው። ስለዚህ እቺ ልጅ ከ221 በፊት ነው ማለት ነው ንግስት የሆነችው፣ ሚላትን ትሰሙታላችሁ። እና ከ221 በፊት ነው ልጅቱ ፈምሳ በ21 ከሰይፉ ጋር የቀረበችው ማለት ነው። ስለዚህ እቺ ልጅ በጣም የቆየች ልጅ ናት ማለት ነው። ቀደምት ናት ማለት ነው። ማንም ሳይታውቅ ቲክቶክ ላይ የመጣች ልጅ ለመሆኗ ማሳያ ነው። ስለዚህ አንዱን ከአንዱ ማዳላት ከጀመራችሁ ሌሎችም ይሄንን ነገር ነው የሚያነሱት። ስለዚህ ሁለቱንም እንወዳቸዋለን። አንደኛቶ ከሌላ ወይ ከሱዳን ወይ ከግብጽ የመጣች ልጅ አይደለችም። ሁለቱም የኛው ልጆች ናቸው። ይቺም በጣም የምትገርም ልጅ ስለሆነች እረፉ፣ አቁሙ ለማለት ያክል ነው። ቪዲዮውን እስኪ ሚሊዮን ገብተሽ አገራችንን ታስጠሪያለሽ ነው። አብዛኛዎቹ በቲክቶክ እንዴት ነው አንድ ሚሊዮን ደስ ያለኝ ቲክቶክ ላይ ደስ ደስ የሚሉ ሀሳቦች በቃ መገናኛ ማህበራዊ ሚዲያው በተለይ ለጥሩ ነገር ሲውል ደስ ይላል። እናንተ አሁን ባህልሽን ታስተዋቂያለሽ። በአንድ ድንጋይ በዚህ ደግሞ እርዳታ ገንዘቦችን ታሰባስቢያለሽ፣ የተቸገሩ ትረጃለሽ። ብዙ ነገሮችን ታደረጋለች። ያብ ስራ እንደ ልብስና ዳንስ ብቻ አይደለችም። ምስጋና ይገባታል። ቱ የምታደረጋቸው ነገሮች እንዳሉ ስለማያውቅ ነው። ትልቁ አድርገኝ ምንድን ነው ያሉት? እኔ ከኦፕንጋ በውስጥ አላወራውም አደለ ደን ማስረጃ እሱ አለ አመጣን። አሁን አንድ ሺህ አምስት መቶ ሰው አለ ያመጣን፣ ሌላ አይደለም። አንድ ጊዜ አንድ ጊዜ ማየት ማመን ነው። ማየት ማመን ነው። ማየት ማመን ነው። እዚህ ጋር ትዋረጃታለሽ። ይሄ ለማን የጻፍሽው ጻፍሽው? ብሪጅስቶን ይሄ ለማን የጻፍሽው ጻፍሽው? እንዴ መለስኩልሽ። መቼ እንደጻፍሽው ቦታ አልሰጠሽም። ቦታ አልሰጥሽም። ቦታ አልሰጥሽም። እንሰዋት ምን ችግር? በቴሌግራም ደሞ የላክሽልኝ፣ በቴሌግራም የላክሽልኝ ለራሱ እኔ ቲክቶክ ላይ እኔ ነኝ ሴት አልወድም። ልቧ የተቃጠለ ሮሚ፣ በእናቴ ከማልኩ እኔ አልዋሽም የሰው ያለ ማንነቱ አልሰጥም እና ወደሃለው እኮ አይልህ ራስዎ አያቴ ምን ተርታለች። ስለዚህ ጋይስ አንደኛዋ ተነካችብኝ ብላችሁ በጣም ዋይ ዋይ የምትሉ ሰዎች እሪኝ የምትሉ ሰዎች ጥፋት እንዳል አይደለም ለማሳወቅ ብቻ ነው እንጂ ያለባችሁ፣ ይቺኛይቱን እያናናቃችሁ ይቺኛይቱ አችልም ጭፈራ ብቻ ነው ሌላ ነገር አታውቅም ምናምን እያላችሁ አይደለም ሌላኛውን ዝቅ እያረጋችሁ አይደለም ያችን ከፍ የምታረጉት ያቺኛዋ በራሷ መንገድ መጣች ብላችሁ መረጃ ማቅረብ ብቻ ነው እንጂ ያለባችሁ። ይችኛዋን እየጣላችሁ ያችኛዋን ማንሳት ምናምን ነገር አይሰራም። ስለዚህ ያው ሁለቱም እህቶቻችን ናቸው። ይችኛዋንም እናነሳታለን ማለት ነው። ሁላችንም ፎሎ እናደርጋታለን የአብ ማራኪ የአብ ማራኪንም ንግስቷ ነው የሚለው ስለዚህ ሁላችንም ፎሎ